በስመ አብ በወልድ በመንፈስ ቅዱስ አዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳን የተባላችሁ አንድም የተሰኛችሁ የእመቤታችን የቅድስ ድንግል ማርያም የቅዱሳን የጻድቃን የሰማዕታት ወዳጆች እንደምን ሰነበታችሁ? እንደምን ዚህ ሰዓት ደረሳችሁ? ዚሽ ቀን ዚህ ሰዓት አደረሰን ለሉል እግዚአብሔር ስሙ የተመሰገነ። እንግዲህ ውድ አድማጮቻችን ፕሮግራማችንን ጀምረናል። እንደ እንደተለመደው አሳብ አስተያየታችሁን እንድሰጡ ስንል በእግዚአብሔር ስም እንጠይቃለን ማለት ነው። እንግዲህ ከትንሣኤ በኋላ ያሉት እለታት እስከ ዳግማ ትንሣኤ ያሉት እለታት በቤተ ክርስቲያን አስተምሮ ምን ተብሎ እንደሚጠሩ ምን እንላለን ማለት ነው እንማማራለን ወይም ደግሞ ለእናንተ እንገልጽላችኋለን ማለት ነው። በክፍል አንደን ከሰኞ እስከ ሮብ ያሉትን ለእናንተ ይዘንላችሁ መጥተናል። እንግዲህ በድጋሚ እንኳን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና በፍቅር አደረሳችሁ እንላለን ማለት ነው። እንግዲህ ሰላምታችን ከትንሣኤ ጀምሮ እስከ በዓለ አምሳ ድረስ ክርስቶስ ተንሥአ እሙታን ባብያለ ስልጣን አሰሮ ለሰይጣን አጋዞላዳም ሰላም እምዜ ኮነ ፍስሐ ወሰላም በመባባል ሰላምታችንን ጀምረናል። ውድ አድማጮቻችን እንግዲህ አሁን ወደ ፕሮግራማችን እንገባለን ማለት ነው። ከትንሣኤ ሌሊት አንድ ሰዓት ጀምሮ እስከ ዳግም ትንሣኤ ያለው ሳምንት የፋሲጋ ሚስጥር የተገለጸበት፣ ከግብፅ ወደ ምድረ ርስት ከሲኦል ወደ ገነት መሸጋገር የሚያመለክትበት ሳምንት ነው። ለፋሲጋ የሚታረደው በግ ፋሲካ ይባላል። ኦሪት ዘጸአት ምዕራፍ 16 ከቁጥር 2 እስከ 5 እስከ ሰባት ድረስ ያለውን ይህን ታሪክ በደንብ አድርጎ ይናገራል ማለት ነው። ፋሲካ ማለት ደግሞ ዳግም ማለት ማለፍ ወይም ደግሞ ኢየሱስ ክርስቶስ የሰቀለበትን ሳምንት ፋሲካ ሳምንት ነበርና ብሎ ቅዱስ ሉቃስ በወንጌሉ ምዕራፍ 22 ከቁጥር 14 እስከ 16 ዮሐንስ ወንጌል ደግሞ ምዕራፍ 18 ከቁጥር 38 እስከ 40 ያለውን ይገልጽልናል ማለት ነው። እርሱም ንጹሕ የእግዚአብሔር በግ ሆኖ ደሙን ስላፈሰሰልን ፋሲካችን ክርስቶስ ተባለ። በብሉይ ደግሞ የአዲስ አምሳ ነው። ይህም ሙሴ እስራኤል ሕዝብን ባሕረ ኤርትራን ካሻገራቸው በኋላ ወደ ርስት ወደ ምድረ ርስት ነፍሳትን ደግሞ ክርስቶስ በክርስቶስ መሪነት ከሲኦል ወደ ገነት መግባታቸው የሚገልጽ ነው እለቱም ሙሴ የወልድ እግዚአብሔር በትር ደግሞ የበትረ ሙሴ ደግሞ የመስቀል ምሳሌ ነው። ከግብፅ ግብፅ የሲሆን ጋነ በሰዓት ፈሮን የዳቢሎ ሰራዊቱ ደግሞ የዳቢሎ ሰራዊትን እስራኤል ደግሞ የምእመናን ባሕረ ኤርትራ ደግሞ የሲኦል ምሳሌ ነው ማለት ነው። እንግዲህ ስለ ፋሲጋ ወይ ደግሞ ስለ ትንሳኤ ይሄናል ትንሽ ካልናችሁ ደግሞ በዚህ ዕለት ከሚጠሩ እለታቶች መካከል አንደኛዋ ሰኞ ነች። ሰኞ ደግሞ ቤተ ክርስቲያን አስተምሮ ከትንሣኤ በኋላ ያለችው ሰኞ ማዶት ወይም ደግሞ ጸአተ ሲኦል ተብላ ትጠራለች። ደግሞ አባቶች ትርጓሜ ሰጥተው በሰፊው ያስተምሩታል። እኛ ደግሞ በጥቂቱ እንገልጻለን ማለት ነው። ማዶት ቃሉ ትርጓሜ መሻገር ሲሆን በዚህ ቀን ቤተክርስቲያን ነፍሳትን በክርስቶስ ሞትና ትንሣኤ ከሞት ወደ ህይወት፣ ከአሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት መሸጋገራችንን ፋሲካ ክርስቶስ መሆኑን ታስብበታለች ወይ ደግሞ እናስብበታለን እኛ ምእመናን ማለት ነው። ስለዚህ ከጨለማ ወደ ብርሃን የመጣንበት ከሲኦል ወደ ገነት የወጣንበት ቤተ ክርስቲያን የትንሳኤ የክርስቶስን ስንሳ ሞቱን በህይወት ወደ ህይወት መሸጋገራችንን እያሰበች ቅድስት ቤተ ክርስቲያን ታስተምረናለች፣ ወይም ደግሞ ለእኛ ለልጆቿ ወይደ በአርጋ ትገልጽልናለች ማለት። ሊቃውንትን በዚህ ዙሪያ ላይ በዚህ ችለት መጽሐፋቸውን ገልጸው በደንብ አድርገው ያስተምራሉ ማለት ነው። እንግዲህ ሁለተኛዋ ቀን ደግሞ ማን ትባላለች? ቶማስ ትባላለች። እንግዲህ ማክሰኞ ቶማስ በሚል ስያሜ ተሰጥቷታል ማለት ቶማስ። እንግዲህ ለምን ቶማስ እንደተባለች እንገልጽላችኋለን ማለት ነው። ቅዱስ ቶማስ በጦር የተወጋ ጎኑም በቀኖች በቀኖች የተቸነከረውን እጆችና እግሮቹን ካላዩ አላምንም በማለቱ ክርስቶስ ጣትን ወደዚህ አምጣና እጆችን እጅንም አምጣና ወደ ጎን ያገባ እመን እንጂ አትጠራጠር ተጠራጣሪ አቱም ብሎታል። ቶማስም ጌታ አምላኬም ብሎ በመለሰ ጊዜ ጌታችን ኢየሱስ ክርስቶስ ስለ አየኝ አመንክ ሳያዩ የሚያምኑ ብፁዓን ናቸው አለው። ዮሐንስ ወንጌል ምዕራፍ 20 6 26 እስከ 29 ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን ስላመነ ቅዱስ ቤተ ክርስቲያን ዕለቱን ቶማስ ብላ ትጠራዋለች። ወይም ደግሞ ዲድሞስ የተባለው ከአስራ አንዱ ደቀ መዛሙርት አንዱ ቶማስ ጌታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለወላችሁ ባላቸው ጊዜ ከእርሳቸው ጋራ አልነበረም። ከአስራ ሁለት አባላት አንዱ ቶማስ በአረማይክ ዲድሞስ በግሪክ መንታ ማለት ነው የስሙ ትርጓሜ ማለት ነው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 24 ጀምሮ የዚህን ታሪክ እናገኛለን ማለት ነው። ቶማስ በቤተ ክርስቲያን ታሪክ በፋርስና በሕንድ ወንጌል እንዳስተማረ ይነገራል። ለመሆኑስ ይነገራል ቶማስ ጎኑን እንዲዳስስ የፈቀደው የፈቀደው ለሌሎቹ ቅዱሳን ሐዋርያት የተቸነከሩ እጅና እግሮቹን ያሳየው ካህናት ስጋውና ደሙን እንዲፈትቱ ነው። ዮሐንስ በእጅ በእጅ ዳስሰው ብሏልና ዮሐንስም በእጃችን ዳሰኗል ብሏልና የሉቃስ ወንጌል ምዕራፍ 24 ከቁጥር 39። ለማርያም መግደላዊት ግን በተነሳ ዕለት አትንኪኝ ማለቱ ለሴቶች ስጋውና ደሙ መፈተት አልተፈቀደም ሲል ነው ብለው ሊቃውንት ያትታሉ። አትንኪኝ ገና ወደ አባቴ አላረኩም። ነገር ግን ወደ ወንድሞቼ ሂጂና ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው ብሎ ዮሐንስ ወንጌል ምዕራፍ 20 ከቁጥር 16 ጀምሮ ይነገራል። ማለት ገቦ ጋቦ ለመለኮቱ የዳሰሰችው ሕይወት በሕይወት ትኖራለች። በአንድ ሀገር ከታቦቱ ጋር በመንበር ላይ ትኖራለች። በየአመቱ በእመቤታችን ባል በአሰሮ ሊያጥኑ ሲገቡ የሚሾመው ወጥታ ቀኝ እጁን ትይዟለች። አመት አድርጎ ያልፋል ማለት ነው። አመት አድርጎ ያርፋል ማለት ነው። ስለዚህ ቅድስት ቤተክርስቲያናችንን ማክሰኞን ቶማስን ብላ በእንደዚህ አይነት ታሪኮችን ምን እያለች እየዳሰሰች ምን ትላለች፣ ታስተምራለች፣ ትመክረናለች ማለት ነው። ስለዚህ ሦስተኛዋን ስንመለከት ደግሞ ሮብ ወይም ደግሞ አላዛር ተብላ ትጠራለች ማለት ነው። አላዛር የተባለበት ምክንያት አላዛር ከክርስቶስ ያስነሳው የማረምና የማርታ ወንድም ነው። ስሙም ትርጓሜ እግዚአብሔር ረድቶናል ማለት ነው። ዮሐንስ ወንጌል ምዕራፍ 11 ከቁጥር 6 እስከ 48 ያለው ማለት ነው። አላዛር የሞተው መጋቢት 16 ነበረ። እህቶቹ ክርስቶስ እንዲመጣ መልእክት ልኮበት ነበረ። ክርስቶስ ግን በአራተኛው ቀን ማለትም መጋቢት 20 መጥቶ ከሞት አስነስቶታል። ዮሐንስ ወንጌል ምዕራፍ 11 ከቁጥር 44። ፋሲካውን በወዳጁ በአላዛር ቤት ያክብር ዘንድ ደቀ መዛሙርቱን ጴጥሮስና ዮሐንስን አስቀድሞ ላከ። ከዚያም በአላዛር ቤት ሆኖ የአዲስ ኪዳን ስርዓት ምስጢረ ቁርባን ሰርቶ ለደቀ መዛሙርቱ አሳያቸው አልአዛር ከተነሳ በኋላ በአዋራት ኤጲስቆጶስን ተሹሞ ለአርባ አመት አገልግሎ በግንቦት ሀያ ስድስት ቀን አርፏል በስንክሳር ግንቦት ስንክሳር ላይ ይነገራል ማለት ስለዚህ ስለ አልአዛር ይህን ያል ካወራን ይህን ያል ከተወያየን ቅዱስ ቤተ ክርስቲያናችን ከትንሳኤ በኋላ ያሉትን ስያ ቀናቶችን ስያሜ በእንደዚህ አውጥታ ምን ትላለች ማለት ነው፣ ታስተምራለች። እኛም እንግዲህ የተለያዩ ቅዱሳን መጻሕፍቶችን በማገላበት ታሪኮችን በመመርመር ሊቃውንት አባቶቻችን በመጠየቅ እየተቀሩ ምን ማለት አለብን ማሟላት፣ መገንዘብ ይገባናል ማለት ነው። ስለዚህ ውድ አድማጮቻችን እንደዛ እንደዚህ እንደዚህ እያለን ፕሮግራማችንን አገባደናል። እንግዲህ ስለተከታተላችሁን እናመሰግናለን። ወስብሐት ለእግዚአብሔር።